አምስት መቶ ሰላሳ አምስት ሰራዊት እስተነ ተጥቆ ሸርሞ በቁሎ እየተጓተተ ሁሉ ተውጦ ቀረ። ገዳይ ምጭዊ ገዳይ ትፋሻ ዝናሪ መስላል ተናካሾሻ ከወልቃይት ጠገዴ ሰመራ ዞን ነው የመጣ ነው። እዚህ ያለው ታጠቃላይ የኪነጥበብ ባለሙያዎች ጸሐፊዎችም አሉ። እንዲሁ የኮሚኒኬሽን ባለሙያዎችም አሉ። የቱሪዝም ከወልቃይት ወረዳ የቱሪዝም ባለሙያም አለ እዚህ የመጣ ነው። አጠቃላይ ስለ ትፋሻ እንዲሁ ከጠገዴ ጋር የተያያዙ ታሪካዊ ቦታዎች ለመጎብኘት ነው። እና እስኪ ዛሬ የምንገኘው ቢትፋሻ ስለሆነ አባታችን ስለ ትፋሻ እስኪ አጠር አድርገው ያለውን ታሪካዊ ዳራ ያስረዱን። እሺ፣ አመሰግናለሁ። እንኳን በሰላም መጣችሁ እ በሰላም አገናኘን። የስምንቱ ማይቤት ጠገዴ የትፋሻ ታሪክ ትፋሻ በምስራቅ በኩል ጨጓር ቁዶ በምዕራብ በኩል አይነ ኩሉ ልደታ ማርያም መላቂ በደቡብ በኩል በቂላስ የሚባል አገር በደው በሰሜን ደግሞ መላቂ አሁንም ደግሞ ፀዓድ አምባ ወንዝ በአራት ማዕዘን ይፈልቃል። በአራት ማዕዘን ፈልቆ ወደ ምጭዊ ከተባለ ቦታ ይገናኛል። አራቱ አራቱ ተገናኝቶ። ማን ይባላል ስሙ አራት ዐይና ምጭዊ ተብሎ ይጠራል። በዚህ ሳለ እንደዚህ ሁሉ እየተጠራ ሳለ በዘመና ጣልያን ሁለተኛ ስም አውጥቷል በዘመና ጣልያን የጠገዴ አርበኞች ታዲያት ማይገና አንስተው ጣልያንን እየነዱ ጨጓር ኩሎና አሳልፈው ምጭዊ ትፋሻ ከሚባል አራት ዐይና ከሚባል ሐይቅ አገቡት ያን ሐይቅ ሰፊ የሆነ ቦታ ይዞ ሰፊ የሆነ ቦታ አዘቅቱ በጣም ትልቅ ሆኖ አምስት መቶ ሰላሳ አምስት ሰራዊት እስተነ ትጥቁ ፌርሞ በቅሎ እየተጓተተ ወደ አዘቅት ገብቶ ሁሉ ተውጦ ቀረ። እንደዚህ ያለ ትፋሻ ቀጠለ፣ መንገዱን አላቋረጠም። ቀጥሎ ወደ አዲስ ዓለም ይደሰገሰ አዲስ ዓለም አፋፍ ገደል ሲደርስ ከእንዳ አማራ የመጣ የትፋሻ ልይ የሚባል ውሃ ተገናኝተው ሁለቱም ወደ አዲስ ዓለም ይገሰግሳሉ። ከዚያ በመገስገስ ጉናጉና ሲደርስ የደረጋይ ጨጓርኩሎ የምትፈልቅ ደረጋ የምትበል ወንዝ ተገናኝተ ወደ ዳልዲማ ይወርዳል ዳልዲማና ጠገዴም ጠገዴና ዳልዲማ ደንበር ሁኖ እስከ ዛሬማ ወንዝ ይወርዳል። ዛሬማ ወንዝ ተገናኝቶ ደግሞ እንደገና የዋልድባ የጠገዴ የወልቃይ ደንበር ሆኖ ተከዜ ይገባል። ተከዜ ከገባ በኋላም እንደገና ትግራይን አካሎ እስከ መረብ ጠግሬ ወልቃይትን ደንበር ሆኖ እስከ መረብ ይደርሳል። መረብ ከደረሰ በኋላ እንደዚሁ ደግሞ እንደገና ቀጥሎ ሶቲት ሞራን ደንበር አድርጎ ኤርትራን ደንበር አድርጎ ወደ ጓንጂ በጠቅላላ ተያይዞ ወደ ጓንጂ ይፈሳል። መጀመሪያው እና መጨረሻው የትፋሻ ታሪኩ ይህ ይመስላል፣ በአጭሩ መልካም፣ እናመሰግናለን። ያው ትፋሻ ከየት ጀምሮ የት እንደሚያበቃ ሰፋ አድርገው ገልጸውልናል። አሁን ደግሞ እስኪ ያው በጠገዴ ብዙ ቦታዎች በተለይ በህወሓት ጊዜ ብዙ ቦታዎች ስማቸው እንደቀይሩ ይነገራልና ትፋሻም መንጫጫታ የሚባል ስም ተሰጥቶት እንደነበረ በታሪክ ተጽፎ ይገኛልና እስኪ በዚህ ዙሪያ አባታችን የሚያውቁት ነገር ካለ ያስረን። አዎ እኛ እንግዲህ የምናውቀው ትፋሻ ወደ አዲስ ዓለም የሚፈስ መሆኑ ነው የነበረ። እነሱ መጥተው ግን ገደሉም ቦታውም ቀይረው መንጫጫታ አብለውታል። መንጫጫታ ደግሞ እኛ አልተቀበል ነውም ጠርተ ጠርተነውም አናውቅም። መልካም እናመሰግናለን። ቄሴ እስኪ ሶ መጀመሪያ ስሞትን ያስተዋውቁኝና። እሺ አመሰግናለሁ። ያው ስሜ መልአከ ሰላም አዳነ ከፍ ያለው እባላለሁ። ትውልድም ያው በመጀመሪያው ጎንደር ክፍለ ሀገር፣ ወገራ አውራጃ፣ ጠገዴ ወረዳ ምድረ ገበታ ጣሊያን ከነበረበት መጣ በአየር የሚያርፍበት ከዚያው መሱንቶ የሚባል ነው የተወለድኩት። ከአድባራቱ ቀደምት ከጠገዴ ምድረ ገበታ መጥበብ ብላ ቅዱስ ሚካኤል የሚባል የድሮ ታሪክ ቦታ አለበት። ከዚያ ነው የተወለድኩም አለ ከዚህም፣ ሀገረ ማርያም የሚባል ቦታ ይህ አንቁመንበት ያለም የአባት የተወለደበት ቦታ ነው ማለት እና ስለ ትፋሻ የተዘረዘረው ተዘርዝሯል። ይህን የምናየው ዋሻ በዚህ በወዲያኛው ወደምንረግበታም ይወጣል። አንድ ዋሻ አለ ወደ ሩፋኤል ገዳም እና ወደ ጭርቆስ ወደ መጥበብ ብላ እንጣቢላ ሚካኤል ውሻ ተሰዶ ይሄን የምናየው ያለን ሜዳ ቆርጦ ውሻ ወጥታለሽ ይሉን ነበሩ። ይሄን ማህል ሜዳም የምናየው ወኪዳን ምረት አድጎ በዚያን ቆርጣ አለ ዋሻውን በዚያ ወደ አጣጥ ስንሄድ እናሳያችኋለን። ወደ ዚያኛው ሄደ ታሪኩ ቀድሞ እንደተነገረው ይሄን ሀገረበረው ጠገዴ ጦሩ ዘገር ግብሩ ጦር መግቢያው አምባሳ ጓዳ ይባላል እና ይሄ ታሪካዊ ዋሻም ያለበት ይሄን ብቻ ሳይሆን ያው ብናየውም እኮ ስዕል ስዕል የሚመስል አለው። ብናየው እየተቀረጸ ስለሆነ የሰው ስዕል ወዲያኛው ነው፣ በዚህኛው አለ፣ በዚያኛው ስዕል አለ፣ ወዲያኛውም ማዶ እናያለን። እና ታሪካዊ ቦታ ይሄን ቦታ የሚያዋስነው በዚህ ሀገረ ማርያም ወይም ዳሬ ጠገዴ ደብረ ሰላም ጠገዴ መድኃኔ ዓለም ወይም ቅዱስ ሚካኤል ጸበላለ። አሁን እሱ ነው የሚነሳው። ይህን ወደ ከተማ ገብቷል። ይህ ቦታ ይሄ አሁን ውሃ እራሱ በዚህኛው የሚመጣ ያለም ታውት በወደኛው ነው የሚወጣ፣ በዚህ ነው የሚመጣው። ሀገረ ማርያም ሳብ ቢላል በቀበሌ ነው እንጂ ይሄኛው አሁን ያለንበት በዚህኛው ይዘ ከተማ መሬት ነው ያለን አሁን ይሄ ወደ ከተማ ገብቷል። ይሄ ቦታ ምን የከተማ ቦታ ነው፣ እየሰፋ ከተማው እያማረን የሚመጣ ያለ ማለት ነው። እና ቦታችን ይሄ ነው የሚመስለው። ይሄ ውስጡ በሙሉ በጣም ደን ነበር። ያው እየተቆራረጠ የሰው ነገር የፍጡር ነገር እንጂ በጣም ከዚህ ውስጥ ገብተ አይታይም ነበር። እያማረ ቦታ ነው የነበረ እና እናንተ ከሩቅ መጥታችሁ የዚህ ቦታችን ልታዩ ከቆርቆር መምጣታችሁ ደስ ይላል። መልካም እናመሰግናለን። አሁን ደግሞ አባታችን እስኪ እነ ቄስ ያልጠቀሱት ነገር ከአንድ ስለተፋሻቀር አድርጎ ይደረጉ ያው እነሱ አልጠቀሱትም ነው። ያው ዙሮ ዙሮ ተቆርቋል። ዋን ሁልጊዜም ጦርነት ተነስቶ በድል እንጂ ተጨንፎ አያውቅም። ጠገዴ ምጭዊ ነው። የጦርነት መናገሻም ምጭዊ ነው። እስካሁን እኛ እስካለነው ሰዓት ምጭዊ ትፋሻ ጦርነት ተነስቶ ማንም የጠገዴ ባላባት ድል ይነሳል እንጂ ድል ተነስቶ አያውቅም። እና ገዳይ ምጭዊ፣ ገዳይ ትፋሻ፣ ዝናሪ መስላል፣ ተናካሽ ውሻ እየተባለ ሲፈከርለት የነበረ ነው። ሀገራችንና ያልጠቀሱት ይሄ ነው እንጂ ያው ዝርዝሩ ዘርዝረውታልና አባስረስ ዘርዝረውታል ና ከዚህ በላይ የለም በጣም ማራኪና ውብ የሆነ ቦታ ነው። ስሙ ሲቀየር ሁሉ ታሙ ነበር። ትክክለኛ ነው የምን የአባት ስም አይቀየርም። የአባቱ ቢሰጡት ሕይወቱ ቢነሱት ሳሞቱ የሚባል ነገር ስላለ ያው ስሙ መንጫጫታ ተብሎ ነበር። አሁን ግን ያው ትፋሻ መሆኑ ሀገር ያወቀው ፀሐይ የሞቀው ስለሆነ በዚህ ነው ታሪኩ የሚታወቀው። መልካም እናመሰግናለን። ስለ ትፋሻ ያው ብዙ ነገር ብለውናል አባቶቻችን። እስኪ እንደ መንግስት ደግሞ ይህንን ቅርስ ወይ ደግሞ ይሄንን የተፈጥሮ ስጦታ ለቱሪዝም ክፍት እንዲሆን እንዲጎበኝ እንደ መንግስት የተሰራ ነገር ምንድን ነው? መጀመሪያ ስሙትና አላክ የተነሳው እንደና እንደ መንግስት ምን ሰራችሁ ነው እስኪ አጠራር ደግሞ መልካም አመሰግናለሁ። እንኳን ደህና መጣችሁ እያልኩኝ ዙሮ ስለ ትፋሻ በመንግስት ዙሪያ የምንሰራችው የሚለውን ስናላሽ ስኪም ተርታው በመቀጠል ያው እንደ መንግስት ገናውን ነው። ከምን ጀምርም አመት ከምናምን ነው ገና እኛም ታሪኩን ገና እየጻፍነው ታሪኩን ጽፈን አጋጣሚም ሶሙኑ በዚህ ታሪክ ላይ ትፋሻ አጋጣሚ ስለምንሄድበት በዛ ስለሚቀጥል ስለትፋሻ ስለሌላ ቦታዎችም ታሪክ ማጥናት ሶምኑን እየተንቀሳቀስ እንገኛለን ስለዚህ አሁን ትፋሻ ላይ እየሰራውና ታሪኩን ጽፈናል ቦታውን ደግሞ ያው እኛ ጋጅ ካገኘ እንደ መንግስት የያዝ ነው ባለሙያዎች እየዞሩ እያጠኑ ስለሆነ እዚህ አካባቢ መናፈሻ ለመስራትም እኛ ቅዳውትን ለማቅረብ እየሞክር እንገኛለን ሁለተኛ ደግሞ ያው ትፋሻ አሁን ስታቀው እንደነበር ድልድይ ቢሰራበት ለእኛ ጠቃሚ ይሆናል። ከ74 74 ጀምሮ ታሪካችን ጠፍቶ ሰቀየው ስለቆየ ታሪካችን መመለስ እና በነፃ ያለ በጀት ዝም ብለን ዝምለን በወኔ ዞን በተወለድነን ታሪካችን ለምን ይጠፋል በሚል እየተንቀሳቀስን እየሰራ ነው እንጂ ለመስራት አጋጣሚ በጀቱን ስለሌለን ለቀጣይ ግን ለመንግስት እቅድ ይዘን ቢሰራልን ድልድዮች ሆነ መናፈሻ በባህል ሀብቶችም ደረጃ ቢሆን መናፈሻ ቢሰራልን የሚል ሀሳብ እየያዝን ያለን፣ ለቀጣይ ደግሞ ሀሳባችን በተግባራዊ ሆኖ ተሰርቶ እንድናይ ደግሞ የሁላችን ሀሳብ ነውና የጠገዴ ምኞቱም ስለሆነ ይህን ለቀጣይ ጠንክረን የምንሰራበት ይሆናል። ያው እንደዚህ እናንተ አሁንም ለመጎኘት እንደመጣችሁት ለቀጣይም እንድታግዙ ነው። እንደሆነ እንደም ሆነ እኛም አንዳንድ ነገሮች የሚጎለንን በዚህ በዚህ አይዟችሁ ብትሉን እንፈልጋለን፣ የሚል ሀሳብ ነው ያለኝ። እኛ ውጥፋሻ ታሪኩ በጣም ረጅም ነው። አባቶች ገልጸውታል። እኛም እየጻፍን እንገኛለን። ሰንደንም ለማስቀመጥ እየሞከርን ነው። ታሪካችን እንዳይጠፋ እኛ እየጻፍን ትውልድ እያስተማርን መሄድ አለብን የሚል ቅር ይዘን እንጓዛለን። አመሰግናለሁ።